የሚያሳዝ ነው እና ኤቤስ አሁንም ድጋሚ ለምን የዚች ልጅ ድምፅ አፈነው? ነው ከዩቲዩብ ከቲክታክ ፕላትፎርም እንዳለ ሪሙቭ አድርጎታል ቪዲዮቿን። ለምን ለምን ብለን መጠየቅ አለብን። የዚች ልጅ እች ልጅ እገዛ ትፈልጋለች፣ መታከም ትፈልጋለች፣ ብዙ ነገር ያስፈልጋታል። ካመጣችሁልን በኋላ ለምን ድምጿን መለሳችሁ ታፈናላችሁ? እስከዛሬ የታፈነው ድምጽ አይበቃም? ከዚህ በፊት ዩኒቨርሲቲ የተማረችበትን ዩኒቨርሲቲ እራሱ እንድትናገር አልፈቀዳችሁላትም። ሜቢ ድንገት ያኔ ይሄ ደንብ ዶሎ ነው ምናምን ከሚባል ዩኒቨርሲቲ የታገቱ ተማሪዎች እንደነበሩ ታስታውሳላችሁ። ከዛ ውስጥ አንዷ ብትሆንስ? ለምንድነው ዩኒቨርሲቲ እንዳትናገር የቆረጣችሁት? እንደገና ደግሞ መልሳችሁ ደለታችሁት። ፍትህ ያስፈልጋል። ሁላችሁም ኮፒሊንግ ሼር ሼር እያደረጋችሁ ኢቢኤስ ላይ አድርሱልኝ። ኢቢኤስ ያጠፋችኋትን ቪዲዮ መልሳችሁ ፖስቷት፣ እንድናምን አታርጉን። ኢቢኤስ ከዚህ በፊት የሚሰራው ነገር ይሄ ይሄ ነው ሲባል ኖ ብያለን። እስከዛሬ አብራችሁ ነበርን። አሁን ላይ ግን የምታደርጉት ነገር አላማረንም። ስለዚህ ኢቢኤስ የህዝብ ነው ብላችኋል፣ አይደለ? የህዝብ ድምፅ አታፍኑ። እንደ ሴትነት እኔ ጠይቃችኋለሁ። አንድ ሴት ተደፍራ በዚህ ልክ የሁሉ መከራ በዝቶባት በሀገሯ ላይ አሁን ደግሞ ድጋሚ እናንተ ገደላችኋት ይችን ምስኪን። ስለዚህ ድጋሚ ቪዲዋን ፖስቱ። ከዩትዩብ አጥፍታችሁታል፣ ከቲክቶካችሁ አጥፍታችሁታል። ብታጠፉት እኛ ደግሞ ይዘነዋል። ስለዚህ ፖስቱ፣ ይችን ትረዳ። ሕክምና ያስፈልጋታል። ብዙ የታፈኑ ድምፆች እንዳሉ አስታውሱ። ሼር ሼር ሼር፣ ኮፒ ሊንክ አድርጎላችሁ እና ኢቢኤስ ያጠፋውን ቪዲዮ መልሶ፣ የሴቶችን ድምጽ ለምንድን እንደሚያፍ ነው? ስንቱ ኢትዮጵያ፣ ስንቱ ጉድ አለ ኢትዮጵያ ላይ ስንቱ ጉድ። እኔም ሀገሬ ፈራዋት። አሁንማ እግዚአብሔር፣ ሀገር አልባ ሆን። እኮ ሰው በሀገሩ ተምሮ መውጣት ያልቻለበት ጊዜ ሆኗል። ሴት ተማሪ ተምራ ተመርቃ የሚባል ነገር ዘበት። ልጄን አስተምሬ ተመርቄ የሚባል ዘበት፣ በኢትዮጵያ ላይ አሁን ሊቢያ ሆኖ የለ እንደ ሊቢያ እኮ ወተት ትታገታለህ፣ ብር ትጠየቃለህ። አሁን እነዚህም ከዛ ውስጥ አንዷ ናት። ስለዚህ ኢቢኤስ መልሳችሁ ቪዲዮውን ፖስቱ፣ ለህዝቢ ድረስ። ህዝብ ይማርበት፣ ይነጋገርበት። ልጅቷ ትረዳ፣ ወደ ህዝብ ትምጣ። መረዳት ያስፈልጋታል። ብዙ የአእምሮ ጉዳቱ ሁሉ ብዙ ነገር የደረሰባት ስለዚህ ድጋሚ አትግደሏት። ኢቢኤስ መልሱ ቪዲዮ እንደዚህ ምድር ሁሉ ጨልሞብ ነገ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ፣ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ከፋኝ። ነገ ነገ ወዲያ እንዴት ነው የምሆነው? ማድረግ የምችለው በምን አይነት መልኩ ነው? ቴነ መጠገን የምችለው ይዞች ምለስ ማንኛው ሆነ ሁለት አላለ ስንኩል ማን ይቀበለናል? አልኳት። እንግዲህ ያሉ ማንም። እንደዚህ ምድር ሁሉ ጨልሞብኝ ነገ ወዲያ ጥሩ ቦታ እደርሳለሁ ብዬ በጣም ካፋኝ። መቼ ነው የሴት ልጅ ጥቃት የሚቆም? መቼ ነው ምዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወታ በሰላም መግባት የምትችለው? እኮ መቼ ነው ይቺ ሀገር እናት ሚስት እህት ተብላ በምድር ላይ እንቁ ሆና የተገኘች ፍጥረት በደስታ መኖር የምትጀምረው? መቼ ነው ህጉ ስለዚች ነፍስ መቼ ነው መስራት የሚጀምረው? ለነገሩ ዋናው ደፋሪ መንግስት መሆኑን በግልጽ ተመለከት። የዚህችን ሴት በዚህ ደረጃ መቅረብ በጣም አበረታቶና እንደ ሰንደቅ ዓላማ አውለብልቦ ከማህበረሰቡ ነቅሎ ለማውጣት በቃኝ እንዲል ማህበረሰቡ መስራት ሲቻል፣ ነገር ግን የእንጀራ ልጆቹ ድርጊት እንዳይጋለጥበት የዚችን ሴት መጠይቅ ከሚዲያ ላይ ተንደርድሮ አስወረደ። ለስሙ ለስሙ እናቴ ህልም አየችልኝ ብሎ ሀገር የሚመራ መሪ ያለባት ሀገር ናት። ነገር ግን ለሴት ልጅ ግድም አይሰጠውም። ሴት ልጅ ተደፈረች፣ ህፃናት ከክብር አነሱ ሲባል ደፋሪዎች የሚሰጣቸው ፍርድ 10 ዓመት 12 ዓመት፣ የኮሪደር ልማት ውሃ ማጠጫ ጎማ የሰረቀ 8 ዓመት 6 ዓመት ሲፈረድበት አየን። ከዚህ በላይ ፍርደ ገምድልነት የለም። ከዚህ በላይ ለሰዎች መብት መረገጥ ምክንያት ልናገኝለት አንችልም። እንደ ማህበረሰብ ግን ይህን ነገር በቃኝ የምንልበት በቂ ምክንያት አለ። የሚታገሉልን ሴት ልጅን ካላከበሩ ለማን ነው የሚሰሩት? ለአጋንንት? ሁላችን ራሳችንን ቆመን እንጠይቅ። የዚህ ሴት እንዲህ መሆን የሌሎቹን ደግሞ ተጨማሪ ነገር የሚያሳየን ነውና ጩኸታችን በለቅሶና በእንባ መፍሰስ የታጀበ መሆን አለበት እንጂ በመርሳት ላይ የተመሰረተ መሆን መቻል የለበትም። ፍትህ፣ የሕግ መከበር ለሴት ልጅ። እንዴት ዋላችሁ የዛሬ አበባዎች የነገ ቶፒኮች። ደህና ዋላችሁ ዛሬ አንድ ለውጥ እስቲ አይታችሁ በኮመንት ጻፉልኝ። ምንድን ነው የሆነ ለውጥ አለ ብላችሁ ጻፉልኝ። እኔ ግን ዋናው ከላይ የተቀመጠችው እህቴ፣ የእውነት ከተወለድሽ ጀምሮ ያሳለፍሽው ህይወት ቀላል አይደለም። በጣም በጣም ልብ የሚሰብር በጣም የሚያሳዝን ታሪክ ነው የሰማሁትኝ። የእውነት በጣም ያሳዝናል። ምንም ማድረግ ባይቻልም እኔ ግን ማለት የምፈልገው በጣም እድለኛ ሴት ነች። እውነት ነው የምልሽ እድለኛ ሴት ነሽ። ምክንያቱም ለምን እንደዚህ እንደምልሽ ታውቂያለሽ? በጣም ብዙ ሴቶች አሉ ወንዶችም አሉ የተደፈሩ አቢዩዝ የተደረጉ ብዙ ፍትህ ያጡ ድምፅ ያጡ አይደለም ሚዲያ አዳማጭ ያጡ ብዙ አሉ። አትሊስት አንቺ እድለኛ ነሽ ያልኩት የደረሰብሽ ግፍና በደል ቀላል ባይሆንም በቀላሉ ልትረሹ ባትቺም እርግጠኛ ነኝ ልጅሽንም ስታይ በደልና ግፉ ይመጣል ብዬ አስባለሁ። እኔ እንዳውም እንዳትጎጂ ልጅሽን ባየሽ ቁጥር ሌላ ጭንቀት ውስጥ እንዳትገቢ እንድትታገዢ ይፈልጋለሁ እኔ በግሌ የሚያግዝሽ ኢቢኤሶች ኢንተርቪው ብቻ ሳይሆን ጥሩ የሆነ የስነ ልቦና ዶክተር ቢያረጉልሽ ደስ ይለኛል። እኔ በግሌ ነው ምለው። ከዛ በተረፈ ግን እድለኛ ነሽ ያልኩት የኔ ቆንጆ፣ ይሄ እንደዚህ አይነት በደልና ግፍ እየደረሰባቸው እንዳልኩሽ አዳማጭ ያጡ የሚሰማቸው ወደ ሚዲያ የሚያወጣቸው ሊታገዙ ያልቻሉ በጣም ብዙ አሉና፣ እውነት ስለ እውነት ነው የምልሽ። እድለኛ ነሽ ብዬ የምለው ለዛ ነው። ከዛ በኋላ ደግሞ ቆንጆ ነሽ ወጣት ነሽ፣ ብዙ ነገር ማድረግ ትችያለሽ። የነበርሽበት ዩኒቨርሲቲ ውስጥ የነበርሽ ጥሩ ልትሄጂ የምትችይ ልጅ ነሽ። ግን የደረሰብሽ ነገር ከብዙ ነገር ቢያሰናክልሽም ፈጣሪ ምክንያትና ሰበብ አለው ብዬ አስባለሁ። የእውነት ብዙ ጊዜ እኔ ያየሁት ነገር ጥሩ ሰርተው ከፍ ብሎ የታዩ ሰዎች ሳይሆን በብዙ ሰው የተበደሉና በብዙ ሰው የተጨቆኑ ሰዎች ሁልጊዜ ትልቅ ቦታ ይደርሳሉእና ሰውን ለመርዳት ደግሞ ሰው መሆን በቂ ነው። ሰው ልጅ ሲርበውና ሲቸገር ብሄርና ዘር የለው፣ ሰው በመሆኑ ቅድሚያ ሊረዳ ይገባል። እንደ ማንም ሰው እኔም የግሌን ማድረግ እፈልጋለሁ። ነገር ግን በየወሩ እያደረጉ ወጣት ጡረተኛ ከሚያደርጉሽ ጥሩ ጭንቅላትና ጥሩ ቦታ መድረስ የምችነሽና ብዙዎቻችሁ ሚዲያ ላይ አይታችሁ ያዘናችሁ ልባችሁ ስብር ያለበዝች ልጅ ይቺ ልጅ እስክትቋቋም ድረስ አንድ ነገር ብናደርግላት እና ስራ እንድትጀምር ትምህርቷን እንድትማር ልጇን በስነስርዓት እንድታሳድግ እንዲሁም ደግሞ ኢቤሶች ጥሩ የስነ ልቦና ሕክምና እንዲያደርጉላት የምታውቁ ሰዎች ካላችሁ ብታደርሱላቸው ወይም ብታደርሱልኝ ደስ ይለኛል። ከዛ በተረፈ ግን ቤት በኩል ነው የምትገኘው፣ የት እንዴት ነው የምትገኝ የምትችለው አዶን ነው አላውቅ። እና አይዞሽ የእኔ ቆንጆ። በጣም ነው የሚያሳዝነው ስለ እውነት። እያየሽ ነው አይደል? ተገለው እንኳን ፍትህ ያላገኙ ወጥተው ያልገቡ ካጠገብሽ ብዙዎቹ፣ ስንት መከራ አሳልፈው እንዳንቺ ግን ወጥተው ሊናገሩና ሊድነው ያልቻሉ በወጡበት ይቀሯሉ። እና ራስሽ ምንት ያለሽ መሰለሽ? ብዙ ተፈትኛለሁ፣ ብዙ ልፈተን የምችላለሁ ከዛ መከራና ማዕት ግን የወጣሁት ለተአምር ነውና እኔ እድለኛ ነኝ ከብዙዎቹ እድለኛ ነኝ አትሊስት ማውራች ያለው የውስጤን ቁስሌን ደግሞ በሰፊው ለስነ ልቦና ዶክተር አድርገውልኝ ቤሶች እንዳወራ እንዲረዱኝ ብለሽ ደግሞ ብትይ ደስ ይለኛል አይዞሽ የእኔ ቆንጆ ከዛ በተረፈ ግን እንዴት ነው የምትገኙ ቤት በኩል ነው የምትገኙ ምንም አቅርበር የለም በኮመንት ጻፉልኝ ቴንኪዩ